ሼር አድርጉለት፣ ድጋሚ ዋን ሞር ታይም እንልቀቅላችሁ። ኮመንቴን አይታችሁታል፣ ይሮጣል እኮ ኮመንት። ሌሎቻችሁ አትኮምቷ። አንዴ ያው ግዛው ደበበ የት ሼር አድርጉለት፣ ሰርች አድርጉና ሼር አድርጉለት። ኦኬ፣ ትንገራችሁታል እንደሆነ እዚህ ገስት ላይ የምታዩት ናታኒ የሚለው አካውንት የልጇ በልጇ ስም የከፈተችው ናናቲ ሶሪ ናናቲ ማለት በኦሮምኛ ተራራልኛለች ማለት ነው። ትርጉሙ የሴት ልጇ ስም ነው። እሷ ባለጉዳይዋ ዘይነብ ትባላለች። የምትኖረው በሳዑድ አረቢያ ነው። እናም ቆይ እንዳይረሳኝ እዚህ ጋ ጽፌዋለሁ። መቼ ለታገስት የገባችልታ እየጠየቅኳት ጽፌዋለሁ። ባለቤት ስሟ ዘይነብ ነው። አራት አመት ሳውዲ አረቢያ ሰርታለች። ሁለት አመት ዱባይ ሰርታለች። ሁለት አመት ኩዌት ሰርታለች። በአጠቃላይ ስምንት ዓመት አረብ ሀገር ሰርታ አገሯ ገብታ ልጅ ባል አግብታ ልጆች ወልዳ ስንት ልጆች ነው ያሉሽ ማሬ? ሶስት ሁለት መንታ እና የመጀመሪያ ልጅሽ ምንድን ነው? ወንድ ሴት ናት። ሴት ናት። በአጠቃላይ ሶስት ሴት ነው ያለሻ? ሁለት ሴት አንድ ወንድ። ሁለት ሴት አንዱ አግብታ ሶስት ልጆችን ወልዳ በትዳር እየኖረች አንዲት የምታውቃት ልጅ ሮማንያ የምትኖር ሰው አገናኝኝና ላይ እንደ ኮሚሽን ስራ ነገር ሰው አገናኘኝ ትላትና ሀያ ሰዎችን ወደ ሮማንያ ወደ አውሮፓ ሀገር የሚሄዱ ለዚች ቤዛ መሀዛ ለምትባል ስሟን እርግጠኛ ልሁን አንዴ፣ ዋትሳፕ ላይ ስላወራና ስላናገርኩላት ግዛው የባለቤቷ ስም ሲሆን የመሀዛ የመሀዛ የምትባል ልጅ ጋር ሀያ ሰዎችን ታገናኛታለች። ማነው አገናኝ ዘይነብ ዘይነብ ለማዓዛ ሀያ ሰዎችን ወደ ሮማንያ የምትወስዳቸውን ታገናኛታለች ስለዚህ እነዚህ ሀያ ልጆች ሶስት መቶ ሀምሳ ሺህ ነው በኢትዮጵያ የሚከፍሉት ወደ ሮማንያ ለመሄድ ስለዚህ እነዚህን ሀያ ልጆች ዘይነብ ለማዓዛ ታገናኛትና ዘጠኙ ሙሉ ይከፍላሉ ሙሉ ሶስት መቶ ሀምሳ ሺህ ወደ ሮማንያ መሄዱም ከሀያ ሰዎች ዘጠኙ ሙሉን ሲከፍሉ ሶስት ሚሊየን አንድ መቶ ሀምሳ ሺህ ከፈሉ ማለት ነው ኦኬ እያንዳንዳቸው ነው አንድ ሰው ሶስት መቶ ሀምሳ ሺህ ነው የሚከፍለው ሮማንያ ለመሄድ ኦኬ ከሀያዎቹ ዘጠነኞቹ ሲከፍሉ ዘጠኞቹ ሙሉ ሲከፍሉ ስንት ሆነ ማለት ነው ሶስት ሚሊዮን አንድ መቶ ሀምሳ ሺህ ከፈሉ ከዛ በኋላ ዘጠኙ ሙሉ ከፈሉ አደለም ሶሪ ቶታል ነው። ቶታል የሀያ ሰው ነው ሶስት ሚሊዮን አንድ መቶ ሀምሳ ሺህ የሚመጣው እነዚህ ዘጠኙ ሙሉ ሲከፍሉ፣ የዘጠኝ ሰው ኖ ኖ ትክክል ነኝ። የአስራ አንዱ ዘጠኙ ሙሉ ከፈሉ አስራ አንዱ ሙሉ ከፈሉ አንድ ሰው ሙሉ ከፈለ፣ ዘጠኙ ግማሽ ከፈሉ፣ መቶ መቶ ሺ ከፈሉ። ገብቷቸዋል። ዘጠኝ ሰው መቶ መቶ ሺ ሲከፍል የዘጠኝ ሰው ስንት ይመጣል? ዘጠኝ መቶ ሺህ ይመጣል። ዘጠኙ ናቸው ሙሉ የከፈሉት? አዎ፣ ዘጠኙ ሙሉ ከፈሉ። ሶሪ ሶሪ፣ ዘጠኞቹ ሙሉ ሲከፍሉ አስራ አንዶቹ ደግሞ መቶ መቶ ሺህ ከፈሉ። አስራ አንዱ መቶ ሺህ ዶላር አንድ ሺህ ዶላር አንዳንድ ሺህ ዶላር ያው መቶ መቶ ሺህ መቶ መቶ ሺህ በኢትዮጵያ፣ እሺ በቃ መቶ ሃያ ነው፣ ግን የተገዛ በመቶ ሃያ ተገዝቶ የተላከው። ኦኬ እሺ፣ ዘጠኞቹ አንዳንድ ሺህ ዶላር ሲከፍሉ አስራ አንዶቹ አንዳንድ ሺ ዶላር ከፈሉ። ዘጠኞቹ ደግሞ ሙሉውን ሶስት መቶ ሀምሳ ሺህ ከፈሉ። ስለዚህ ሶስት መቶ ሀምሳ ሺህ ሲባዛ በዘጠኝ ሶስት መቶ ሀምሳ ሺህ ሲባዛ በዘጠኝ ሰው ሶስት ሚሊየን። ትክክል ነኝ እዚህ ጋር ሲባዛ በዘጠኝ ሰው ሶስት ሚሊየን አንድ መቶ ሀምሳ ሺህ መጣ። የአስራ አንዳቸው ደግሞ የአስራ አንዶቹ ደግሞ አንድ ነጥብ አንድ መጣ። ከዚያም በኋላ አስራ አንዶቹ መቶ መቶ ሺህ ከከፈሉት ውስጥ ለዘጠኞቹ ሙሉ ከከፈሉት ውስጥ መቶ መቶ ሺህ አስመለሰችላቸው። ለምን? ስላልተሳካ ስላልሄዱ እሷ ለምና ተጨቃጭቃ መቶ መቶ ሺህ አስመለሰችላቸው፣ ግዴታዋ ስለሆነ እራሷ አገናኝ ስለሆነች ስላገናኘች ለዘጠኞቹ መቶ መቶ ሺህ አስመለሰች። ከዛ ከዘጠኞቹ ለሁለቱ ልጆች እንደገና አምሳ አምሳ ሺህ አስመለሰች። ከዛ አንድ ሺህ ዶላር ከከፈሉት ውስጥ ለአምስቱ ልጆች ሰማኒያ ሰማኒያ ሺ አስመለሰች በአጠቃላይ ስንት ተመለሰ ቶታል የከፈሉት ሶስት ሚሊዮን አንድ መቶ ሀምሳ ሺ ነው የከፈሉት ኦኬ ሶስት ሚሊዮን አንድ መቶ ሀምሳ ሺ ሲ- ሲደመር አንድ ሚሊዮን አንድ መቶ ሺ ደግሞ የዘጠኙ የአስራ አንዱ ይሆናል አራት ሚሊዮን ሁለት መቶ ሀምሳ ሺ ከዛ ላይ ሲቀነስ ያስመለሰችላቸው ያስመለስሽላቸው ስንት ነው? ስንት ነው ያስመለስሹ? መቶ መቶ ሺህ ቆይ፣ አራት ሚሊዮን ሁለት መቶ ሀምሳ ሺህ ይቀመጥና እዚህ ጋር ያስመለሰችው ለአስራ አንድ ግማሽ አንዳንድ ሺህ ዶላር መቶ መቶ ሺህ ለዘጠኞቹ መቶ መቶ ሺህ ያስመለስሽ ለዘጠኝ ሰው መቶ መቶ ሺህ ስታስመልሽ ዘጠኝ መቶ ሺህ ሲቀነስ ዘጠኝ መቶ ሺህ። ከዛ በኋላ ከዘጠኞቹ ለሁለቱ ልጆች ሀምሳ ሀምሳ ሺህ ሲቀነስ መቶ ሺህ። ኦኬ ከዛ አንድ ሺህ ዶላር ከከፈሉት ውስጥ ለአምስት ልጆች ሰማንያ ሰማንያ ሺ ኦኬ ሲቀነስ ሰማንያ ሺ አሁንም ሲቀነስ ሰማንያ ሺ ቁጠሩልኝ ሁለት ጊዜ አሁንም ሲቀነስ ሰማንያ ሺ ሶስት ጊዜ አሁንም ሲቀነስ ሰማንያ ሺ አራት ጊዜ አሁንም ሲከነስ ሰማኒያ ሺ አምስት ጊዜ ሰማኒያ ሺ ለአምስቱ። ስለዚህ ሁለት መቶ የቀረው ሁለት መቶ ሰማኒያ ሁለት ሚሊየን ስምንት መቶ ሀምሳ ሺህ ብር ይቀርባታል። ይህንን ብር እነዛ ሀያ ሰዎች አምጪ ብራችንን እያሉ እያስጨነቋት ነው ሰው በዛ ምክንያት ሁለት ሚሊዮን ስምንት መቶ ሀምሳ ሺውን እኛ እንድንጠይቅላት ከመሀዛ ነው የመጣችው። የመሀዛን ቁጥር ተቀብዬ እኔ ዋትሳፕ ላይ ቮይስ አድርጌላት ብሎ ካደረገችኝ፣ የመሀዛን ባለቤት ቁጥር ተቀብዬ ዋትሳፕ ላይ ቮይስ አድርጌ ብሎ ካደረጉኝ። ስለዚህ አሁን ደግሞ በፌስቡክ ማን ነው በቲክቶክ ደግሞ እንጥራቸው ብለን ሼር አደረግንለት። እስካሁን ድረስ አልመጣም። ምንድን ነው ማድረግ ያለባት? እሺ፣ ንገሩኝ። ቪዲዮ ትስራ፣ ጥሩ ናናቲ። ዘይነብ የማእዛን ፎቶ ለጥፈሽ፣ ለፖሊስ ታመልክት። ኦኬ፣ መጀመሪያ ቪዲዮ ትስራ አይደል? የኢትዮጵያ ህዝብ ድምፅ እንዲሆናት የማእዛን ፎቶ ለጥፈሽ፣ ቪዲዮ ስሪ። የመሀዛን ፎቶ ለጥፈሽ የደረሰብሽን ነገር አስረድተሽ እንደዚህ እኔ እንዳስረዳሁለሽ ቪዲዮ ስሪ የኢትዮጵያ ህዝብ ድምፅ እንዲሆንሽ መሀዛ ባለችበት ሰው ቅልቦች ለምትሉ መሀዛ ኢትዮጵያ ውስጥ አለማ የምትኖረው ቅልቦች ኢትዮጵያ ውስጥ ላለ ሰው ነው መሀዛ የምትኖረው ሮማንያ ነው ገባችሁ ይሄ ትልቁ ጥፋት የማን ነው የዘይነብ ለምን አገናኘች ደላላ ለምን እኔ ሁለተኛ ወገን አንቺ ስሪላት ብለሽ ኮመንት ለጻፍሽ ሰው እኔ ሁለተኛ ወገን ሳላዳምጥ ከአንድ ወገን ሰምቼ ቪዲዮ የመስራት መብት የለኝም። ከመሀዛና ከግዛው ምንም የሰማሁት ነገር የለም። ቪዲዮ ቮይስ እንደላኩ ብሎክ ነው ያደርጉኝ። ስለዚህ ምንም አይነት ከነሱ የሰማሁት አዎ፣ በልተናታል ምንም አታመጪም ብለው ቢመልሱልኝ ያንን ቮይስ እንዳያጠፉት ወደ ሌላ ስልክ ፎርዋርድ አድርጌ ማስረጃዬን ይዤ ነገ ማንም ሰው መጥቶ ቢጠይቀኝ ምን ያህል እርግጠኛ ነሽ? እሷ የምታወራው እውነት እንደሆነ ምን ያህል እርግጠኛ ነሽ ሚባል ይኸው ማስረጃ፣ ይኸው ያመኑበት ቮይስ፣ ይኸው ብዬ አቀርባለሁ። ስለዚህ ጉዳዩን ሀንድረድ ፐርሰንት ሹር ሆና የምታውቀው ባለ ጉዳዩ ዘይነብ ስለሆነች የማእዛንና የግዛውን ግዛው ግን ምን አገባው? ባለቤት ስለሆነ ብቻ የማእዛን ዲል ያላት ከሷ ጋር ነው የአንደኛ ብሩን በዚህ ያስገቡ በዚህ እያለ እንደውም ቁም ስቅል ያሳየኝ አንደኛ እሱ ነው። ሁለቱም ይመለከታቸዋል። በቃ የሁለቱንም ፎቶ ትለጥፊና የግዛውንም የማዛንም ይመለከተዋል ብለሽ ካመንሽበት የሁለቱንም ፎቶ ትለጥፊና ቪዲዮ ትሰሪያለሽ። እኛ ደግሞ ሼር፣ ዲዩት፣ ሪፖስት አድርገን የዓለም ህዝብ እንዲያየው ህዝብ ከጎንሽ እንዲቆም እናደርጋለን። እሺ። በጣም ጥሩ ቪዲዮ የሚናገር እንትኑ የለኝም። ለምን? በዚህ ላይ ደግሞ እኮ ሀቡ ይጥለኛል፣ የሚጥል በሽታ አለብኝ። በቪዲዮ ከፍልሽ አሳይሻ ከኢትዮጵያ ኬኒኒዥን የመጣውት በልብስ። ስለዚህ ቆይ ቆይ ዘይነብ፣ አልገባኝም። አንዴ ቪዲዮን ለመስራት እንደነገርኩሽ እኔ ቪዲዮ መስራት አልችልም፣ በህግ ያስጠይቀኛል። ገባሽ? እኔ ያለ ማስረጃ ማንም ሰው ላይ ቪዲዮ ብሰራ ያ ሰው እኔን መክሰስ ይችላል። አንቺ ነሽ ባለ ጉዳይዋ። አንቺ ቪዲዮ ትሰሪና እኛ ሼር ዲዩት ሪፖስት እናደርጋለን። ከነዚህ ሰዎች ምንም አይነት መላሽ ስላልመጣልኝ እኔ ቪዲዮ መስራት አልችልም። አንቺ ስሪ እያልኩሽ እኮ ነው፣ ሰርተሽ መጥተሽ። ሰው እኮ የራሱን እርምጃ ተራምዶ ነው እናንተ ደግሞ ተከተሉኝ፣ እናንተ ደግሞ አግዙኝ የሚባለው አለ። እኔ ይሄ እናደርግ ያለው ያቅሜን፣ እናንተ ደግሞ አግዙኝ ይላል። አንቺ ምንም ሳትራመጃ፣ አንቺ ቪዲዮ ፎቶቸውን ለጥፈሽ ስሪ ጉዳዩ ላይ ከዛ እኛ ደግሞ ሼር ዲዩት ሪፖስት በማድረግ እናግዝሽ ከጎንሽ እንቁም እያልኩሽ እኮ ነው። ስለዚህ አንቺ ምንም አይን ምንም አልራመድም እናንተ ብቻ ተጓዙልኝ ነው፣ እንደዛ ነው ዘይነብ ሚውት ነሽ አብዬ እናቴ እኮ ከልጆች ጋር በየእስር ቤት ነው እየተንቀራጠተች ያለች። አንዱን ከፊት አንዱን ከኋላ። የአንቺ ቪዲዮ ለመስራት ከእናትሽ እስር ቤት ጋር ምን አገናኘው? የአንቺ ቪዲዮ ለመስራት የእናትሽ ከእስር ቤት ጋር ምን አገናኘው? በዚህ ስልክ እጅሽ ላይ ባለው ስልክ ቪዲዮ ስሪ። የማዕዛንና የግዛውን ፎቶ ለጥፈሽ ቪዲዮ ስሪ እኮ ነው ያልኩሽ እኔ። ይህን ጥያቄ መልሽ ይልኝ አረስ ልልሽ የፈለግኩት እሰራለው። ብቻ ፎቶ እንዴት እንደሚለጠፍ ብቻ ስለምንጅኝ እኔ እሰራለሁ። በጣም ጥሩ። እኔ ላስረዳሽ። ፎቶቸውን ታደርጊና እዚህ ጋ እዚህ ጋ በፎቶ ላይ የምትመለከታቸው ልጆች እቺ መሀዛ የምትባለው ልጅ እኔን ሀያ ሰው ወደ ሮም ወደ ሮማንያ እውነቱን ነው ታዲያ የምትናገር ነገር እሷ ፎቶ ተለጥፎ ቪዲዮ ስትሰሪ ትወጣለች። የተዋዋላችሁት ወይ በኮሚሽን ስንት ልትከፍልሽ እንደተነጋገራችሁ፣ ወንድምሽ ልትወስድልሽ እንደተነጋገራችሁ ሁሉ ነገር ፍርጥ ረጥ አርገሽ ምንም ነገር ህዝብ እንዲያዝንልን ዋሽተን ራሳችንን ጻድቅ አርገን ንጹህ አርገን ሰርተን በኋላ መዋረድ ይመጣል። ምንም ነገር ስንሰራ ህዝብ ከጎናችን እንዲቆም ድምጻችን እንዲሰማ ስንፈልግ የራሳችንንም ነገር ተናግረን ነው። የሰውን ደብቀን የእኛን ንጽህና ብቻ አውርተን ሰው ከእኛ ጎን ቆመው በኋላ ያ ሰው መጥቶ እኛን ቢያዋርደን ይኸው በእንደዚህ ገንዘብ ተስማምተን ነው እንደዚህ ነው ቢለን እኛ እንዋረዳለን። የዛኔ ከጎናችን ሊቆም የነበረው ህዝብ ይገለበጥብናል። ስለዚህ ሁልጊዜም ሀቁን ተናግሮ ነው ሀቁን ተናግሮ የሞተበት የመሸበት ማደር ነው። ሰው ምንድን ነው የምታደርጊው? ፎቶቸውን ለጥፈሽ እቺ ልጅ ከሌ ከሌ ትባላለች፣ እንደዚህ እንደዚህ ተስማምተን፣ ይሄን ያህል ገንዘብ ሀያ ሰዎች አገናኝቻት ወደ ሮማንያ ልትወስድ ግን አልወሰደችም፣ ይሄን ያህል ብር መልሳ፣ ይሄን ያህል ቀርቷል፣ አራት ሚሊዮን ምናምን ብር የሀያ ሰው ተቀብላ፣ ሁለት ሚሊዮን ምናምን መልሳ፣ ሁለት ነጥብ ስምንት ቀርቶባታል፣ ሁለት ሚሊዮን ስምንት መቶ ሀምሳ ሺህ ቀርቷል። እና እባካችሁ ከጎኔ ቁሙ፣ ድምፅ ሁኑኝ ብለሽ ቪዲዮ ትሰሪያለሽ። ከዛ ትመጭናኛ ጋር ኮመንት ላይ ቪዲዮን ሰርቻለሁ ግን ጽሙ ኝ ያለሽ ከዛ እኛም ሼር ዲዩ ፖስት እናረጋለን። ገባሽ? ፎቶን እንዴት ነው የምለጥፈው? ነው እኮ ኔ ቪዲዮ ተጠቅሜ ስለማላት ነው እሱ ቀላል ነው። ዩቱብ ላይም ገብተሽ ቲክቶክ ላይ ቪዲዮ እንዴት ነው የሚለጠፈው ብትይ በአማርኛ እንደ የሰሩ ልጆች አሉ። እሱ ቀላል ነው። እኔም ስክሪን ሪከርድ አርጌ ልልክልሽ እችላለሁ በዋትሳፕ እኔም ስክሪን ሪከርድ ቪዲዮ ከሰራሽ በኋላ ፕላስ የሚለውን ተጭናሽ ጋላሪ ላይ ትገቢና ፎቶ እንዴት እንደሚለጠፍ እኔም ስክሪን ሪከርድ አርጌ ልልክልሽ እችላለሁ። በጣም ሲምፕል ነው። ሌላ ደግሞ ይኸውልሽ አብዬ ውሸት ሪና ቪዲዮን ከሰራሽ፣ ሌላ ወሬ ቪዲዮን ከሰራሽ በኋላ እናወራለን። መጀመሪያ ቪዲዮን ስሪ፣ አንድ እርምጃ ወደፊት ተራምጅ፣ ከዛኛ እንከተላለን። ቪዲዮን ስሪ። ፎቶ እንዴት እንደሚለጠፍ ካልገባሽ ዋትሳፕ ላይ እኔ ስክሪን ሪከርድ አድርጌ እንደዚህ ነው ፎቶ የሚለጠፈው ብዬ እልክልሽ አለሁ። እሺ፣ አመሰግናለሁ። ሰክሰስ እንኳን ታዲያ ሳቡ እንዴት ናችሁ? እሷንም እሷን በሁለት ልጅ ብቻ መሞከር ትችል ነበር። ሀያ ሰው በዛ። እንደዚህ ናቸው። በኮሚሽን ይስማልማሉ፣ ደላልነት ይሰራሉ። ከዛ ሲበላሉ ሲካካዱ የኢትዮጵያ ሕዝብ ይፍረደኝ ይላሉ። ይሄ የታወቀ ነው። ሀያ ሰው በአንዴ የሰጠቻት ኮሚሽኑ ይጣፍጣል። በአንድ ሰው የሚታሰብላትን የምታውቀው እሷ ናት። እኛ እናቅ ዩ ሰክሰስ ይቅርታ፣ ስላቋረጥኩ እንኳን ደህና መጣህ። ኧረ ምንም ችግር የለም። ምንም ግንዛቤ እየሰጣች ስለሆነ ምንም ችግር የለም። ለሌሎቹ ግንዛቤ ማስጨበጫ ስለሆነ ያው አንዳንድ ጊዜ እኮ አንዱ ይበደልና ብዙዎች ይማራሉ። በዛው ለአንዱ ጉዳት ሊሆን ይችላል። በእርግጥ ደግሞ ለሺዎች አሁን እዚህ ለሚ ላይቭ ላይ ላሉ ለሶስት ሺህ አንድ መቶ ሰው ደግሞ ትልቅ ትምህርት ነው የሚሆነው እና ያው ያው ክስተቱ የተፈጠረ ሰው ያው ማቀበል መቻል አለበት። ማቀበል ነው። ሌላው ደግሞ እኛ ከውጭን የምናዳምጥ ሰዎች የምናይ ሰዎች ደግሞ በተቻለ ያል ደግሞ ትምህርት የማውሰድ ከዚህ ኬዝ ያ ያ ነው። እና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የመጨረሻኛው የቲኬት ሽያጭ ላይ እንገኛለን። የአራት ዕጣ አንደኛ ዕጣ ባለ ሶስት መኝታ፣ ሁለተኛ ዕጣ ባለ ሁለት መኝታ፣ ሶስተኛ ዕጣ ባለ አንድ መኝታ ኮንዶሚኒየም ቤቶች የሳክሴስ ቻሪቴብል ኦርጋናይዜሽን የጣሊያ ወጣ ጥቂት ቀናቶች ቀሩ። የጣውም የሚወጣው እዚሁ ሀቢባ ቲክቶክ ላይቭ ላይ አፕሪል ሰላሳ ከአንድ ወር በታች የሆነ ቀናቶች ቀርቶ አሉ ጥቂት ቲኬት አሉ። ቲኬት ያልገዛችሁ በመላለም ተሰዳችሁ ስደት ላይ ያላችሁ ትኬት ለእናንተ ነው። አውሮፓ፣ አሜሪካ፣ ኤዥያ፣ ዩሮፕ፣ አረብ ሀገር ላይ ሳውዝ አፍሪካ፣ አፍሪካ ውስጥ ተሰዳችሁ አሜሪካ ያላችሁ ቲኬቱን መግዛት በእጃችሁ ማያዝ ትችላላችሁ። በዕለቱ ቲኬቱን ይዛችሁ ላይቭ ላይ ሁላችሁም ትቀርባላችሁ። የመጀመሪያ እጣ እንደወጣ እና ሀቡም ቲኬት ይዟሉ እኛም ሁላችንም ተሰብስበን እዚህ እጣ ይወጣል። እንዴት ቲኬቱን እንግዛ የምትሉ አካውንት ፎሎ አድርጉ የኛን ባዮ ላይ ያሉ ስልኮቹን አንስታችሁ በዋሳፕ መስመር መታችሁ ቲኬት ፈልጌ ነው ስትሉ የቲኬት ዋጋ የአንድ ቲኬት ዋጋ የኢትዮጵያ ሁለት ሺህ ብር ነው። አንድ ሰው አንድ ቲኬት ሲገዛ በአራቱም እጣ ውስጥ ይሳተፋል። ከእንደገና አራቱም እጣዎች አንደኛ ዕጣ ባለ ሶስት መኝታ ኮንዶሚኒየም ቤት፣ ሁለተኛ ዕጣ ባለ ሁለት መኝታ፣ ሶስተኛ ዕጣ ባለ አንድ መኝታ፣ አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር ነው። ቲኬት ቀናቶች ቀርተዋል። ቲኬት ያዙ፣ ዕጣ ላይ ተሳተፉ። በአንድ ድንጋይ ወፍ በጎ አድራጎት ድርጅት ነው የኛ። በአካል ጉዳተኛ ላይ ነው የምንሰራው። ዊልቸር በማከፋፈል ላይ እንገኛለን። የተለያዩ ስራዎችን በመፍጠር ላይ እንገኛለን። ትምህርት ስፖንሰር በማድረግ ላይ እንገኛለን። ለኢትዮጵያ ውስጥ ካሉት አካል ጉዳተኞች ቲኬት የገዛችሁት መልካም እድል አልገዛችሁትም፣ ለመግዛት ለሚታስቡም መልካም እድል ይሆንላችሁ። አቡዬ እንደምታውቂ ቆፍጠን አድርገሽ ደግሞ እንጂ አሳውቂያቸው ኢንፎርም አድርግላቸው። ያው ፋይናላይዝ እያደረግን ስለሆነ ቲኬቱ የማለቅ ፕሮባቢሊቲም ስላለ፣ ያው ቤተሰቦቻችን ቲኬት መያዝ ይችላሉ። ያው ስደተኛ የሆነ ማንም ትውልደ ኢትዮጵያዊ ቲኬት መግዛት ይችላል። ባለበት ሀገር ካልኩሌት ማድረግ ይችላሉ። የአንድ ቲኬት ዋጋ የኢትዮጵያ ሁለት ሺህ ብር ነው። አንድ ቲኬት ሲገዙ አራቱም ሜታ ውስጥ ይካተታሉ። ኤግዛክትሊ ትኬቱን መቁረጥ የምትፈልጉ በመጀመሪያ ሰክሰስን ፎሎ ከማድረግ ነው የምትጀምሩት። የመጀመሪያው ስቴፕ ሰክሰስን ፎሎ ማድረግ ነው። ትኬት ስንቆርጥ ምንድን ነው ጥቅማችን ካላችሁ በኢትዮጵያ ሁለት ሺህ ብር ብቻ ትኬት ስትቆርጡ የቤት ባለቤት የመሆን እድላችሁን እየሞከራችሁ ነው። አንደኛ እጣ ባለ ሶስት መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ ሁለት መኝታ ቤት ኮንዶሚኒየም፣ ሶስተኛ እጣ ባለ አንድ መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። ይሄ ሁለተኛ ዙር ነው። የመጀመሪያው ዙር ተጠናቆ ነው ሁለተኛ ዙር የተጀመረው። የመጀመሪያው ዙር ሲጠናቀቅ የደረሳቸው ከአንድ እስከ ሶስት ሰዎች ማን ማን ናቸው፣ እንዴት ተረከቡ? የሚለውን ፕሮፋይሌ ላይ ገብታችሁ የመጀመሪያው ቪዲዮ ፒን ያደረኩላችሁን መመልከት እና ስለ መጀመሪያው ዙር ማወቅ ትችላላችሁ። ይሄ ሁለተኛው ዙር ደግሞ እንደነገርኳችሁ ከአንድ እስከ አራት ነው። አሁን በዝርዝር እንደጠራሁላችሁ ይህንን እድል ተጠቃሚ መሆን የምትችሉት ከሀገር ውጭ ያለን ሰዎች ብቻ ነው። የሰክሰስ በጎ አድራጎት ድርጅት እኛን በስደት ያለን ሰዎችን የቤት ባለቤት ማድረግ ነው አንደኛ ዓላማው። ሁለተኛ ዓላማው አካል ጉዳተኞችን ማገዝ ነው። ለብዙ አካል ጉዳተኞች ዊልቸር እየታደለ ነው። አሁን ደግሞ የትምህርት እድል መጥቷል። ተምረው ውጤት ኑሯቸው ግን የዩኒቨርሲቲ የኮሌጅ የመክፈል አቅም ለሌላቸው ሰክሰስ ስፖንሰር ይሆናል። ሰክሰስ በጎ አድራጎት ድርጅት ስፖንሰር ይሆናል። ስራ ላጡ ልክ እንደ ዳግማ ያሰፋ የህግ ባለሙያና ደራሲ ሲሆን ለሱ የስራ እድል እያመቻቸ ነው። ራሱ ዳግማ ሲናገር ቪዲዮ ፖስት አርጌያለው። እሱንም ገብታችሁ ምን ማየት ትችላላችሁ። ስለዚህ በኢትዮጵያ ሁለት ሺ ብር ብቻ ትኬት ስትቆርጡ፣ አንደኛ ቤት የማግኘት እድላችሁን እየሞከራችሁ ነው፣ ሁለተኛ ወገናችሁን እየረዳችሁ ነው። አካል ጉዳተኛ ወገኖቻችንን እየረዳችሁ ነው ማለት ነው። ስለዚህ ጥቂት ቀን የቀረው ሁለተኛ ዙር ጣ ሊወጣ እድሉን ተጠቀሙበት። የቀሩ ጥቂት ትኬቶች ናቸው፣ እንዳያመልጣችሁ። መቼ ነው የሚወጣው? ኤፕሪል ሰላሳ እዚህ ቤት ነው የሚወጣው። በኢትዮጵያ ሚያዚያ ሀያ ሁለት ላይ እናያለን። በጉጉት እንጠብቃለን እነማን እነማን እንደሚደርሳቸው። ሰክሰስን ፎሎ አድርጉ። የሰክሰስ ባዮ ላይ ያሉትን ቁጥሮች በመጠቀም ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ ኦርደር አድርጉ። እነሱ ያስተናግዷቸዋል። እናመሰግናለን። ጉንፋን ይዞሻል እንዳያ? አዎ፣ በጣም ጉንፋን ይዞኛል። በጣም ጉሮሬ ነው ጽሁፈት ሲያስለኝ እንዴት እንደ ቁስል ታውቃለህ፣ ሲያስለኝ ስሉ እንደዚህ ሰው ቁስል ኖሮብክ ሰው እንደዚህ በጥፍሩ ሲፍቅብቅ አይነት ስሜት ነው የሚሰማኝ ጉሮሬ ባሳለኝ ቁጥርና ላለማሳል እየጣርኩ ነው እንዳያመኝ በጣም ማለት ነው። ትኩስ ነገር ምናምን ውሰጅ። አይ ቲንክ ትኩስ ነገር ያግዛል መስ ይሄንን እየጠጣሁበት ነው። ይሄነው እንደውም ትንሽ እንደዚህ። ራሱ ቨሪ ጉድ፣ በጣም አሪፍ። እና አሁን ጥቁር አዝሙድ ደግሞ ጥቁር አዝሙድ በቡና ደግሞ አሁን ጠጣሁበት። የምርም ዶክተር ነች አቡዬ፣ የምርም ዶክተር ነች እንዴ። ዶክተር፣ አይዞሽ፣ አይዞሽ፣ አይዞሽ፣ ይማልሽ። ቴንክ ዩ ተክሰስን ሁላችሁም ፎሎ አድርጉት። አህመድ የውልክ ልክ ሳዳ የሰጠችው ምላሽ ሀቢባ በዓል ላይ ይጠብቀኝ ማለት ነው፣ እንዳይወጣ ወላሂ አረካ ንብረኝ ነው። ገጠር ስለሆነ ያለሁት በአፕሊኬሽን ስለምጠቀም ወላሂ እምቢ አለኝ። ቀን ይሰራልኝ ነበር፣ ያ በነገርኩሽ ሰዓት ይሰራ ነበር። ገባሽ አንም ትንሽ ከቆየ ይሰራል። ይጠብቀኝ እንዳይወጣም እንዳይወጣ ይጠብቀኝ ብላለች። እንትኑንም እስክሪንሻት አርጋ ልካልኛለች። እኔ ፐርሰናል ኢንፎርሜሽን እዚጋ ማሳየት አልችልም ለአካውንቴ ጥንቃቄ። እንትኑን የምትጠቀመውን አፕሊኬሽን እንትኑ ዌቲንግ ፎር ሰርቪስ ይላል። እስክሪንሻት አርጋ ልካልኛለች። በዚህ አፕሊኬሽን ነው የምጠቀም ወ ይሄ አረንጓዴ ካልበራ ይሰራል ማለት ነው እንዲያለኝ። ቀይ በርቷል፣ አረንጓዴ ካልበራ ይሰራልኛል